እስካሁን በሰራሁላችሁ ቪዲዮዎች ውስጥ ስለ ታላላቅ ነቢያት አጠር አጠር ባለመልኩ አቅርቤላችሁ ነበር። የዛሬው ቪዲዮ ግን በጣም በብዙ ነገር ለየት ያለ። ዛሬ የምናነሳት ሴት የሴቶች ሁሉ ተምሳሌ አለቃ እና ስለ ንጽሕነቱ አላህ የመሰከረላት ናት። ነቢያችን ሰለላሁ ዐለይሂ ወሰለም በሀዲሳቸው እንደገለጿል የሴቶች ሁሉ መልካም ሴት መርየም ናት ብለዋል። አዎ የዛሬው ታሪካችን ስለ መርየም ዐለይሃ ሰላም ነው። መርየም አለይሀ ሰላም ከመወለዷ በፊት አንስቶ እስከ ሞቷ ዕለት ድረስ ህይወቷ ሙሉ በተአምራት የተሞላ ነበር። መርየም አለይሀ ሰላም በእስልምና ታላቅ ሴት ናት። አላህም መርየም አለይሀ ሰላምን ከሲዲቆች ተርታ መድቧታል። ያም ማለት ከነቢይነት ቀጣይ ያለው ደረጃ ማለት ነው። ታሪኩን ከመጀመራችን በፊት በቻላችሁት መጠን ይህንን ቪዲዮ ላይክ ማድረግ እና ለምትወዱት ሰው ሼር ማድረግ ሰብስክራይብም አድርጉ። አደረጋችሁ ጊዜ ሳናባክን ወደ ቪዲዮ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ እንዴት ናችሁ? እኔ ሀያት ሱለይማን ነኝ። እነሆ ዛሬም በአላህ ፍቃድ ለየት ባለ ቪዲዮ መተናል። ወደ ቪዲዮ መርያም ቤንት ዕምራን ከዕምራን ጎሳ ነበረች። የዕምራን ጎሳ በጊዜው ትላልቅና የተከበሩ ከነበሩ ጎሳዎች መካከል አንዱ ነው። በቁርአን ውስጥም በስማቸው የተጠቀሰ አንድ ትልቅ ሱራ አለ፣ ማለትም ሱረቱ ልዕምራን። የመርያም እናት መሀን እንደሆነች ይነገር ነበር። ታዲያ መሪያም እንዴት ተወለደች? ከለታት በአንዱ ቀን የመሪየም እናት ከአንዲት ዛፍ ስር ትጠለላለች። ቀና ብላ ስትመለከትም አንዲት ወፍ ልጇን ስትመግብ ትመለከታለች። ያን ጊዜም የመሪየም እናት ሀዘን ተሰማል። በዛሽ ቅጽበትም አላህ ልጅ እንዲሰጣት ተማጸነች። ዱዋንም አላህ ስብንሁ ወተላ ልክ የነቢዩላህ ሱለይማን ለ ሰላም እንደተቀበለው ሰጣን ምላሽ ነበር ይሰጣል። የነቢዩላህ ሱለይማን ለ ሰላም ዱዓ ምን ነበር ብላችሁ ከጠየቃችሁ ከዚህ በፊት የፖሰትኩት ቪዲዮ አለ ቼክ። አላህ ደካማ በሆንም ያለንበት ባዘንበት ሰዓት የምናደርጋቸውን ዱዓዎች ፈጣን ምላሽ እንደሚሰጠን እናውቃለን አይደል? የመርየም እናት ዱዓም የነበረው አላህ ስብሃነ ወተዓላ ልጅ ከሰጣት የቤተል መቅዲስ አገልጋይ እንደምታደርገው ነበር ቃል የገባችው። ዱዓዋንም አላህ ስብሃነ ወተዓላ ተቀበላት። ከትንሽ ጊዜያት በኋላም የመርየም እናት የእርግዝና ምልክቶችን ማሳየት ጀመረች። ነገር ግን ዱዓዋን ቢቀበላትም ብዙ ፈተናዎች አጋጥመዋት ነበር። ከነዛ መካከልም ትልቁና ዋነኛው የነበረው የመርየም አባት ዕምራን ወደ አኺራ ሄደ። ሁለተኛው ፈተና የነበረውም የመርየም እናት ሴትን ልጅ ማለትም መርየምን ወለደች። የእሷም ነዝር የነበረው ወንድ ልጅ ቢሆን የተወለደው ቤተል መቅዲስ አገልጋይነት ልትሰጠው ነበር። በወቅቱ ሴት ልጅ ቤተል መቅዲስ ገብታ አታገለግልም። ይህም ሌላ ፈተና ነው። ፈለማ ወضዕትሃ ቃለት ረቢ እኒ ወضዕቱሃ እንሳ ወላሁ አዕለሙ ብማ ወضዕት

ከመስቀል መቅደስን ለማገልገል ሲሄድ ከፊል ወይም ኃላፊነት የሚወስድለት አንድ ሼህ ሊኖር ይገባል። በዛ ሰዓትም መርየም የተከበረ ዘር የዒምራን ዘር ስለሆነች እንዲሁም መልካም አስተዳደግ ያላት ጥሩ ልጅ ስለነበረች ሁሉም መሻይኮች ስለ እሷ ኃላፊነት ሊወስዱ ከፊሏ ሊሆኑ ዝግጁ ነበሩ። ከዛም አልፎ ስለ እሷ ኃላፊነት ለመውሰድ እጣ እስከመጣል ይደርሳሉ። ያንንም ለማከናወን ወደ አንድ ወራጅ ውሃ ይሄዱና እጣ ይጥላሉ። እጣውም የነበረው እያንዳንዱ መሻይኮች ቀስቶቻቸውን እንዲጥሉ፣ ከዛም በተቃራኒ መንገድ የሄደችዋ ቀስት ባለቤት ስለ እሷ ኃላፊነት እንዲወስድ ነበር። ሁላቸውም ቀስቶቻቸውን ውሃ ውስጥ ይጥላሉ። ከአንዲት ቀስት በስተቀር እያንዳንዳቸው ወደ ሌላ አቅጣጫ ይሄዳሉ። ይህንን ነገር መቀበል ስላልፈለጉ ከአንዴም ሶስት ጊዜ ይሞክሩታል። የሆነ ነቢይ ያስታውሰኝ ይሄ ቦታ። ለማንኛውም እንቀጥል። የዛች ቀስት ባለቤት የነበረውም የአክስቷ አባል የነቢዩላህ ዘከርያ ቀስት ነበር። በሚንቀሳቀስ ወራጅ ውሃ ቀስቷ ለመንቀሳቀሷ አንደኛው ያላህ ተአምር ሲሆን በነቢዩላህ ዘከርያ አለይህ ሰላም ኃላፊነት ስር እንድትሆንም ያላህ ፍላጎት ነበር። ወከፈለሀ ዘከርያ በዚህ መልኩ መርየም አለይህ ሰላም ቤተል መቅዲስን መካደም ጀመረች። መርየም አለይህ ሰላም በወቅቱ ከዱንያ ጋር ምንም አይነት ግንኙነት አልነበራትም። ህይወቷም ሙሉ ቤተል መቅዲስን በመካደም እንዲሁም አላህ በአዘዛት መንገድ በመኖር ነበር የምታሳልፈው። ጭንቀቷም የነበረው ከአላህ ሪዳ አገኘው አላገኘው እሱ በሚወደው መንገድ እየኖርኩ ነው አይደለም የሚለው ብቻና ብቻ ነበር። ለዚህም ጥንካሬዋና ዒባዳዋ አላህ ስብሃነሁ ወተዓላ ዱንያ ላይ ባሉ ስጦታዎች ያንበሻበሻት ነበር። ከነዛ መካከልም ነቢዩላህ ዘከርያ አለይሂ ሰላም ወደ መርየም በሚሄድበት ሰዓት ደስ የሚሉ ፍራፍሬዎች እንዲሁም ምግቦች ያገኘ ነበር። በጣም ይደነቅም ነበር። ምክንያቱም መርየም አለይ ሰላም ከኢባዳ ውጭ ቤተል መቅዲስን ከመካደም ውጭ ምንም አይነት ስራ አትሰራም ነበር። ገንዘብም የምታገኝበት ወይ አልነበራትም። ነቢዩላህ ዘከርያ አለህ ሰላምን በመደነቅ መርየም ሆይ ይሄ ሁሉ ከየት መጣ ከየት አገኘሹ ብሎ ይጠይቃታል። መርየም አለህ አሰላምም አላህ እንደረዘቃት እንዲሁም አላህ ለሚወደው ባሪያው

ሐታ ነቢዩላህ ዘከርያ ዓለይህ ሰላም በመርየም ንግግር በመነሳሳት አላህ ሱብሃነሁ ወተዓላ ወንድ ልጅ እንዲሰጠው መጠየቅ ጀመረ። መርየም ዓለይህ ሰላም ከራሷም አልፋ በተቅዋዋና ከአላህ ባገኘችው ውዴታ ሌሎች ባሮቹ ከልባቸው አላህን ቢጠይቁት እንደሚረዝቃቸው አሳይታለች። የነቢዩላህ ዘከርያ ዓለይህ ሰላም ታሪክ ራሱን የቻለ ሰፊ ክፍል ስለሚያስፈልገው በሌላ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። የመርየም ዓለይህ ሰላም ተአምራት እንደቀጠሉ ነው። ሐታ መላኢኮች እንኳን በአካል ወርደው ያናገሯት ነው

ከዚህ በኋላ ነበር በሰው ልጆች ታሪክ ተፈጥሮም ተደርጎም የማያቅ ተአምር በህይወቷ ውስጥ የመጣው። መርየም ዓለይሀሰላምም ከዕለታት በአንዱ ቀን ዒባዳ ላይ ሳለች ጅብሪል ዓለይህ ሰላም ሰውን በመመሰል ይወርዳል። መርየምም ተደናገጠች። መልሷም እንዲህ ነበር፣ ቃለት ኢኒ አዑዙ ቢራሕማኒ ሚንከ ኢንኩንተ ተቅያ። በአላህ የምታምን አላህም ፈሪ ከሆንክ ካንተ በአላህ እጠበቃለው ነበር። ብቻዋንም ስለነበረች ፈራች። የዛን ጊዜ ጅብሪል ዓለይህ ሰላም ከአላህ የተላከ መልእክተኛ መሆኑን ነግሯል። እንድትረጋጋ አደረ እናም ለየት ያለ ልጅ ሊሰጣት እንደሆነ አስረዳት። መርየም አለይሀ ሰላምን በመደናገጥ ወንድ ነክቶኝ የማያውቅ እንዲሁም እንዲነካኝ የማልፈልግ ሴት ሆኜ እንዴት ወንድ ልጅ ይኖረኛል ብላ ትጠይቀዋለች። ረቡክ ሀይኑ ወሊነጃለሁ አየተ ሊናስ ረመት ሚና እሱም በምላሹ ይሄ ከአላህ የመጣ ተአምር እንደሆነና አላህ የፈለገውን ነገር ሁሉ ሁን በማለት ብቻ እንደሚያደርገው ያስረዳታል። ይሄኛው ተአምር አላህ ከሰጣት ተአምራት እጅግ በጣም ትልቁ ነበር። ሱብሐነላህ። ይሄ በሰው ልጅ አይምሮ ሊታሰብ የማይችል ይሆናል ብለን ልንገምተው የማንችለው ተአምር ነው። ነገር ግን አድራጊው አላህ ሱብሐነሁ ወተዓላ ነው እና በእሱ ፍላጎት ምንም የማይሆን ነገር የለም። ከትንሽ ጊዜያትም በኋላ መርየም አለይሀ ሰላም የእርግዝና ምልክት ይታይባት ጀምር። የቅርብ ወዳጆቿን መጠርጠር ሲጀምሩ ራቅ ወዳለ ቦታ ለመሄድ ትወስናለች። ምክንያቱም ምን ብላ ታስረዳቸዋለች? ይሄ ነገር ለእሷም እንግዳ ነበር። ሴት ልጅ ናት፣ በብዙ መጥፎ ነገር ልትጠረጠር ትችላለች። ከዛም መርየም የተምር ዛፍን ተደግፋ ባለችበት ሰዓት የምጥ ህመም ይሰማት ጀምር። ይህን ጊዜ ልጇ ለመወለድ እየተዘጋጀ እንደሆነ ገባት። ከህመሙ ብዛትም መርየም አለይሀ ሰላም ምን አለሞቼ ተረስቼ በሆነ ኖሮ ብላ ተመኘች።

በጣም ከባድ ነበር። እንኳን ያለማንም ሰው እርዳታ ይቅርና ከሰዎች ጋር ሆነን እንኳን ምጥ ምን ያህል ከባድ እንደሆነ እናውቃለን። እንግዲህ አስቡት፣ ይሄን የመሰለ ከባድ ህመም መርየም አለይሀ ሰላም ብቻዋን ነበር። ስትወጣይ ነበረው ባትለው ይገርም ነበር። በዚህ ሁሉ ጭንቅ መሀልም መርየም አለይሀ ሰላም ልጇን ትወልዳለች። መቼስ ልጇ ማን ነው ብሎ መጠየቅ ትንሽ ከባድ። የመርየም ልጅ ነቢዩላህ ዒሳ አለይሂ ሰላም ተወለደ። በድንገትም ያናገራት ጀመር። ይሄ እንዴት ሊሆን ይችላል? ይሄኛው ደግሞ ሌላኛውና ትልቁ ተአምር ነበር። ምክንያቱም እያናገራ የነበረው ዒሳ አለይህ ሰላም ማለትም ባንቀልባ ያለ ልጅ ነበር። የተወለደ ልጅ ሲያወራ አስቡት። እያላት የነበረውም አትዘኝ አላህ ሱብሐነሁ ወተዓላ ከእግርሽ ስር ውሃን አድርጎልሻል ነበር፣ ህፃን ልጅ ሱብሐነላህ። መርየም አለይህ ሰላምም እግሯን ስታነሳ ከስሯ ውሃ ፈለቀ። ቀጥሎም ተደግፋ የነበረችበትን ዛፍ እንድትነቀነቅ ያዛታል። ከዛም ፍሬሽ ተምሮች ይወርዱላት ጀመር። ሁዚ ኢለይኪ ብጅዝዕ ነክለት ቱሳቅጥ አጂብ እዚች አያ ላይም ቆም እንበል። ና አንድ ነገር እናስተንትን፣ ምክንያቱም መልእክቱ ለእሷ ብቻ ሳይሆን ለእኛም ለሁላችንም ነው። እዚህ ጋር አላህ ሱብሃነሁ ወተዓላ በፍቃዱ ተምርንም ውሃንም ሊያወርድላት ይችል ነበር። ነገር ግን እሷ እንድታንቀሳቅስ ያደረገው ሰበብ የማድረስን ጥበብ ሊያስተምረን ነበር። የፈለገ ዱዓ ብናደርግ የፈለገ ብንማጸነው ከኛም የሚጠበቅብንን ኃላፊነት እስካልተወጣን ድረስ ምንም እንደማይቀየር ነው። ዱዓ እናደርጋለን፣ ሰበብ እናደርሳለን። ዱዓችን መቅቡል ይሆናል። አላህም ሱብሃነሁ ወተዓላ ቢ ጠጪ ተደሰች አላት። ምክንያቱም ይህ ሁሉ ኒዕማ የመጣው ከአላህ ነው። በእርግጥ ለሷ አዲስ ነገር አይደለም። ወደ ህዝቦቿ በምትመለስበት ሰዓትም አንድ ሰው ስለ ጉዳዩ ቢጠይቃት ከንግግር የጾመች መሆኑን እንድታስረዳ አላህ አዘዛት። እንደተባለችውም ወደ ህዝቦቿ ተመለሰች። ካህናቱም ህዝቦቹን በመደናገጥ ይነጋገሩ ጀመር። መርየም አለይሃ ሰላምም አጠገባቸው እንደደረሰች ያላገባች ስትሆኝ ይህንን ልጅ ከየት አመጣሽ፣ ወይስ አላህን የሚያስቆጣ ተግባር ፈጽመሽ ነው ብለው ይጠይቋል እተሩ ማ ምሮአ ሰውን ማ ነት ሙ በያ መርየም አለይሀ ሰላምንም ሲያጨናንቋት በአንቀልባ ወደ ያዘችው ልጅ ጠቆመች። ያን ጊዜ ሰዎቹን በመናደድ እንዴት በአንቀልባ ያለ ህፃንን ልጅ እንድናናግረው ታዥናለሽ? ይሏታል። በዚህ ክርክር መካከልም ነቢዩላህ ዒሳ መናገር ይጀምራል።

በአላህ ፍቃድም ነቢዩላህ ዒሳ ዓለይሂ ሰላም ተናገረ። የአላህ ባሪያ እንደሆነ መጽሐፍም እንደተሰጠው እንዲሁም ከአላህ የተላከ መልእክተኛ እንደሆነ ይነግራቸዋል። የዚህን ጊዜም ሰዎቹ ምንም ማለት አልቻሉም። ምክንያቱም አላህ ስብሐነሁ ወተዓላ በተአምሩ ስለ መርየም ንጽህና መስክሮላታል። እንዲሁም ተደርጎም ተሰምቶም የማይታወቅን ተአምር ለግሷታል። ነገሩ የማይሆን ቢመስልም ነገር ግን መርየም አለይሀ ሰላም ሰብር አታ ስለ ንጽህናዋ ለማስረዳት አልተሯሯጠችም ነበር። በጣም ሰብርን አድርጋ ያን ሁሉ ስድብ፣ ያን ሁሉ ጥርጣሬ ተሸክማ ዝም ብላ ከአላህ ስጠብቅ ነበር። እስኪ ቆም እንበልና ሴቶች እራሳችሁን በዚህ ቦታ አድርጋችሁ አስቡት። ምን ያክል ተወኩል እንደሚጠይቅ ግን አስባችሁታል? ምክንያቱም ሴት ናት። እንኳን በዛ ዘመን ይቅርና አሁን ባለንበት ዘመን እንኳን በጣም ከባድ ነው፣ ንጽህናችንን ማስመስከር። ልጅን ይዛ መታ ከመናገር እንድትጾም ተደርጋ። እንደዛም ሆኖ ግን የአላህን ሄክማ እየጠበቀች ነበር። በነበራት ተወኩል የተነሳም አላህ አላሰፈራትም፣ ስለ ንጽህናዋም በአንቀልባ ባለ ልጅ አስመስክሮላታል። ከመርየም አለይሃ አሰላም ታሪክ ብዙ የምንረዳው ነገር ቢኖርም ዛሬ ካነሳ ነው ፖርሽን ግን የምንረዳው አንደኛ የአላህን ትዕዛዝ ያለምንም ማቅማማት መቀበል፣ እንዲሁም ደግሞ በንጹህ ልብ ተወኩል ያደረግን አላህ የማያደርግልን ነገር እንደሌለ ነው። ሌላኛው ደግሞ ሰበብ ስለማድረስ የነገሩን ክብደት የሚያሳየን መርየም አለይሀ ሰላም ምጥ ላይ ሁና እንኳን ሰበብ እንድታደርስ ታዛ ነበር። እንደ እሷ አይነት ተወኩል ቢኖረን እኛ ከምናሳልፋቸው ትናንሽ ፈተናዎች አላህ በድል እንደሚያስወጣን እርግጠኛ መሆን አለን። እነሆ የዛሬ ታሪካችን በዚህ ያበቃል። የመርያም ታሪክ ሰፊ ቢሆንም ትንታኔ ቢፈልግም በአጭሩ ግን ይህን ይመስላል። አላህ ከፈቀደልን ሌላ ጊዜ በጣም በሰፊው ስለ መርያም እናወራለን። ለዛሬ ግን እዚህ ላይ ይበቃል። ይሄ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ፣ ላይክ ማድረግ ለምትወዷቸውና ይማሩበታል ብላችሁ ለምታስቧቸው ሰዎች ይህንን ቪዲዮ ሼር ማድረግ እንዲሁም ኮሜንት ማድረግ እንዳትረሱ። በቀጣይ ቪዲዮ በአላህ ፈቃድ እስክንገናኝ ድረስ ሰላም አለይኩም ራ